እንኳን ደህና መጣችሁ። ዛሬ ልባችን ሲከፋ፣ ነፍሳችን እረፍትን ስትፈልግ ወደ ሁሉን ነገር ወደሚችል ፈጣሪያችንን እንቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዚህ የሌሊት ጸጥታ ሰዓት ከፊትህ በታላቅ አክብሮትና ትህትና ቆም ያለው የዛሬው ዕለት ፀሐይ ስትጠልቅ የፈጸምኩትንም ውሎ ሁሉ በፊትህ አቀርባለሁ። ይህች ሰዓት የምስጋኔ ሰዓት ናትና ጆሮህን ወደ ዝምታዬ፣ ወደ ጩኸቴ ማዘንብል በጸጋ ስለተሸፈንኩ በድካሜና በችግር የመካከል እንኳን ስላበረታኸኝ ለዘላለሙ ክብር ላንተ ይገባል። ከክፉ መንገዶች ሁሉ ስለጠበከኝ ያልጠበቅኩትን ቸርነትህንም ስላደረክልኝ እናም ከሰው ተንኮልና አፍም ስለሰወርከኝ የዛሬው ውሎዬ ሙሉ በሙሉ ያንተ ስጦታ ነው። የምስጋናዬ ቃላትም ሁሉ ከአንደበቴ ውለው በፍቅረ ፊት ይውደቁ። የተመሰገንክነ የሕይወቴ ስትንፋስና የነፍሴን ማረፊያም ስለሰጠኸኝ አመሰግንሃለው። የምሕረት ብዛት እንደ ሰማይ ከፍታ የሆነ አምላክ ሆይ አሁን በጸጥታ ፊት ቆሜ በየዋህነት ልቤን መረምራለው። በዛሬ ውሎዬ ያሰብኩትን፣ የተናገርኩትን እናም የፈጸምኩትን በደልን ሁሉ ይቅር በፍላጎትና በድንቁርናም ምክንያት ወደቅኩ፣ በንዴትና በምቀኝነትም ተሳሳት። በቸልተኝነት የፈጸምኩትንና የጎደለብኝንም በጎ ምግባር ሁሉ በቸርነት ይሸፈንልኝ። አቤቱ፣ ኃጢአቴ ከፊት አይሰወር። በደምህ አንፃኝና ነፍሴን ንጹህ አድርጋት። ንጹህ ልብን በውስጤ ፍጠርልኝ። ዛሬ የቀዘቀዘውን መንፈስ በውስጥ ያድሰው። የንስሐን ዋይን ተቀበል። መንፈስ ቅዱስ ሆይ፣ ከእኔ አትራቅ። ኃጢአቴን ሁሉ አጥበህ ለንጋት አምፃኝ። በቅዱስም ደሙ ታጥቤ በጸጋህም ተቀብቼ ልረፍ። የነፍሴ እረፍትና የህይወቴ እረኛ አንተ ነህ! አሁን ሰውነቴና አእምሮዬ እረፍትን ሻሉና ወደ መኝታዬን ከመሄዴ በፊት ነፍሴ በአንተ ሰላም እንድታርፍ ቅድላት በሰላምም አንቀላፋለሁ። ምክንያቱም በሰላም ያሳደርከኝ አንተ ብቻ ነህ። የትኛውም የሌሊት ፍርሃት ወይም የሚያስደነግጥ ህልም አይቅረበኝ። ሕፃን ልጅ በእናቱ እቅፍ እንደሚተኛ እንዲሁ ነፍሴ በሰላም እንድታርፍ ማድረግ፣ የአካል ድካሜንም ሁሉ አንሳልኝ። የነፍሴን ጭንቀትም ሁሉ በመኝታዬም ዙሪያ እንዳያንዣብብ ሰላምን ላክልኝ። ነገ ማለዳ ለፈቃድ እንድነሳ ብርታትን ስጠኝ። ሰውነቴ ሲያርፍ መንፈሴ በአንተ ፊት የቆምም ዘንድ ፍቀድልኝ። አያልና የማትተኛ ጠባቂ አንተ፣ የልዑል መጠጊያ ነህና በዝች ሌሊት ከክፉ ሁሉ መጠበቂ በአንተ ላይ ነው። በምሽት ከሚመጣ ድንገተኛም አደጋ፣ ከበሽታ፣ መንፈስ ከጭንቀት ከጨለማ ኃይል ሁሉም ጠብቀኝ። በክንፍት ላሸፈነኝ መላእክት ሁሉ በቤቴ ዙሪያ እንዲቆሙ ዘዝልኝ። በዚች ሌሊት የጎረቤቶቼን የቤተሰቦቼንም አባላት ወዳጆቼንና እህት ወንድሞችን ሁሉ ጠብቅ። በተለይም በሀዘንና በጭንቀት ውስጥ ያሉትን ጤናቸውም የተጓደለውን መጽናናትና እረፍት የሚያስፈልጋቸውን ሁሉ በሰላም ያጎብኝ። ልብህን የፈለጉትን ሁሉ ተመልከት። የህይወትና የትንሣኤ አምላክ ሆይ ይህንን እረፍት በሰላም እንድጨርስና ነገ ማለዳ የጽድቅህን ብርሃን በደስታ እንድመለከት ፍቀድልኝ። ነፍሴ የንጋቱን ተስፋ ትጠብቃለችና በህይወትም ተነስቼ የፈቃድህንም ሥራ እንድሠራ በርታትን ስጠኝ። ሁሉን ነገርም ባንተ እጅ ላይ ጣልኩኝ። በአንተ እምነት እምተኛለሁ። በሰላም ያዋለን አምላክ በሰላም እንዲሁ ያሳድረን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን። ይህንን ቪዲዮ ላይክ በማድረግና ሰብስክራይብን በማድረግ የጸሎት ቤተሰብ ይሆኑን?